አርቲስት ኑሃሚን እና ጓደኛዋ ቤቲ የገቡበት ሰጣገባ ገባ፣ ልክ ያሳየናችሁን ቪዲዮ ይመስላል። ሰላም፣ እንዴት ናችሁ ውድ ተመልካቾቻችን? እንደ ሁል ጊዜው ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቪዲዮ እንድትጀምሩት ባክብሮት ጋብዘናል። በተለያዩ ፊልሞቿ የምናውቃት ኖሃሚን ከዚህ በፊት በሰራቻቸው የቪዲዮ ክሊፖች እውቅናንና ዝናን ቶሎ ለማግኘት ያስቻላት ሲሆን ታዲያ ይህ የቪዲዮ ክሊፕ ዕለት ዕለት እየጨመረ በመምጣቱ ብዙ ተመልካች ባገኘ ቁጥር ይች ልጅ ማናት? ውበቷስ እንዴት ነው? እየተባለ መነጋገሪያ ሆና ነበር። ታዲያ ይህ ውበቷ የፊልም ኢንዱስትሪው በጣም የሚፈልገው አይነት እንደመሆኑ በውስጧ ደግሞ የተደበቀ ቆንጆ የሆነ የትወና ብቃት በመኖሩ ዛሬ ላይ ዳይሬክተሮች አፈንፍነው ፈልገው በርከት ያሉ ፊልሞችን አሰርተዋታል። ታዲያ አንዳንዶች በብቃቷ ቢጠራጠሩም ብዙዎች ደግሞ የብቃቷ ነገር እንኳ አይወራ፣ በጣም ጎበዝ ናት ሲሉም ፊልሞቿን ያደንቁላታል። በአርቲስት ኑሀሚን ላይ በርከት ያሉ ወሬዎች ብዙ ጊዜ ይነሱባታል። በተለይ ደግሞ በቅርቡ እንደምናውቀው ከአርቲስት እንግዳሰው ሐብቴ ጋር የፍቅር ግንኙነት ውስጥ ናት እየተባለ በርከት ያሉ አሉባልታዎች ተነስተውባታል ታዲያ ይህም ቁንጣን ያስነሳ ነበር። ምክንያቱም እሱ የነበረውን ትዳር ሙሉ በሙሉ ትቶ ከቆንጆዋ አርቲስት ጋር አብረው ሆነዋል እየተባለ የተለያዩ ፎቶዎችን ለማስረጃ እየቀረቡበት ነበር። ብዙዎች ታዲያ ይህንን አይ በትዳር ላይ ትዳር እንኳ ይቅርብህ እያሉም ሲመክሩት ነበር። ታዲያ ሆኖም ብዙም ሳይቆዩ፣ በዛ ላይ ደግሞ በጣም በተጫጫኸ መንገድ፣ ስድብና ዛቻ በተሞላበት መንገድ ይህ ጓደኝነት ተቋርጦ ነበር። ታዲያ ዋናው ደህና ብለን እንኳን ቀረባችሁ ሁለታችሁም ጥሩ ሰዎች ናችሁ፣ በስራችሁም በርከት ያሉ ተግዳሮቶችን አልፋችሁ እዚ ደርሳችኋልና ነገም ሌላ ቀን ነው ብለን ነበር። ታዲያ ኑሀሚን ላይ በቅርቡ ሲወራባት የነበረው ነገር ምንድን ነው? ኑሀሚንን ስናነሳ አብረን ቤቲን እናነሳለን ከቤቲ ጋር ያላቸው ጓደኝነት የሚያስቀና ነው። በተለያዩ የልብ ወጎች ላይ እየቀረቡ ከጓደኝነታቸው መገናኛ ጀምሮ አሁን ያለበትን የጓደኝነታቸውን ጥግ በደንብ ያስረዳሉ። የኔ ንብረት ማለት ያንቺ ነው እስከ ማለት ድረስ ያለሽ የልብ ንጽሕናን በጣም ነው የምወደው፣ ለሁሉም ቅን የሆነ አስተያየት ነው ያለሽ፣ ጓደኛዬም በመሆንሽ በጣም እድለኛ ነኝ ስትልም ታሞጋግሳት ነበር። ታዲያ የሴት ጓደኝነት ብዙ ጊዜ ችግርና እንከን አይጠፋውም። አንዳንዶች እንደውም እረ እኔ ሴት ጓደኛ የለኝም ማለትን እንደ ትልቅ ቁም ነገር ሲቆጥሩት እንመለከታለን። ልጆቼ ናቸው ጓደኞቼ፣ ቤተሰቤና ባሌ ነው ጓደኛዬ የሚሉም ብዙዎች ናቸው። ታዲያ እነዚህን ሴቶች ባየን ጊዜ እንዴት ደስ ይላል፣ በዚህ ዘመን የኔ ነው የሚባል ጓደኛ ማግኘት የተባረከ ነው ብለን ሳንጨርስ አንድ የሚያስፈራ ነገር በመሀከላቸው ተጋድረዋል። ወደ ጉዳዩ ከመግባታችን በፊት ታዲያ እናንተ ተመልካቾቻችን ስለ ሴት ጓደኛ ምን ታስባላችሁ? ዛሬ ላይ በቤታችን ያለን ጓዳ ብሶታችንን፣ በስራችንም ሆነ በትዳራችን የሚገጥመንን ችግር ለማን እና ወያይ የሴት ጓደኞቻችን ምን ያክል ስለኛ ታማኝ ናቸው? በሴት ጓደኞቻችሁ የደረሰባችሁ ችግር ምንድን ነው? ወይስ ደግሞ የተወጣችሁት ችግር ከብዙ ፈተና የታደጓችሁ ምክራቸውና ተቅሳሳችሁ የረዳችሁ ደግሞ የሴት ጓደኛ ጠቅሞኛል ወይም አልጠቀመኝም እያላችሁ በኮመንት ስር እንድታስቀምጡልን በአክብሮት ጋብዘናችኋል። ቤቲን ሰሞኑን እንዳየናት ከሆነ በተለያዩ ሶሻል ሚዲያዎቿ በተለይ ደግሞ በቲክቶክ ዓለም በየተለያዩ የገዳም ቦታዎች እየሄደችና ጸሎት እያደረገች በህይወቴ ብዙ ፈተና ገጥሞኛል፣ አሁን ግን እያለፍኩት ነው ብላ አንዳንድ ቪዲዮዎችን ማጋራት ከጀመረች ቆይታለች። በዛ ላይ ደግሞ ሁለቱ አብረው የሚለቋቸውን ቪዲዮ አሁን ላይ እያየን አይደለም። ታዲያ ይህ ነገር ምንድን ነው ብለን በምናይበት ጊዜ ቤቲ የራሷ የሆነ የፍቅር ጓደኛ ነበራት። ታዲያ ይህን ጓደኛዋን ለልብ ጓደኛዋ ኑሀሚን አላሳወቀቻትም ነበር። ምናልባትም ይህ ሰው ታዲያ በጎን ከአርቲስት ኑሀሚን ጋር ያወራል አሊያም ደግሞ እሷ ደርሳበት ከልጅ ጋር ተገናኝታለች። ይህ ታዲያ ለቤት ያልተመቸም የሆነ ቀን ሁለቱም አንድን ሰው እንደሚያውቁ ታወቀ። ይህንን ታዲያ የፈራችው ኑሐሚን ለምን መጀመሪያ ይህን ነገር ያላሳወቅ ሽኝም ስትል ወቀሰቻት። እሷም ደግሞ ጊዜው ገና አይደለም ብዬ ነው ብትላትም ኑሐሚንና የቤቲ ፍቅረኛም ታዲያ በደንብ የሚተዋወቁ ከዛም አረፍ ያለ ግንኙነት የነበራቸው አይነት ሰው ናቸው። ታዲያ በዚህ መሀል ተጠያቂው ማን ነው? መጀመሪያ ቤቲ ለሷ ማስተዋወቅ ነበረባት ወይስ ደግሞ ኑሃሚን ምንም አይነት ጓደኛም ሆነ አብራው የምታወራው ሰው ሲኖር የልብ ጓደኛዋ ናትና ማሳወቅ ነበረባት? በእርግጥ ሁሉንም ነገር በሕይወታችን የገጠመን ነገር ለሴት ጓደኞቻችን ላናወራ እንችላለን። ባፊ ጠፋል እንደሚለው አበው ትንሽ መስመር ያዚ ያርግልኝ ሁኔታዎች ይስተካከሉ እያለን በራሳችን ያስቀመጥነውን መስፈርት እስኪያሟላ አንዳንድ ፈተናዎቻችንን እስኪያልፍና በኦፊሻል ጓደኛዬ ነው ብዬ ለማስተዋወቅ እስከሚያበቃን ድረስ አንዳንድ ወሬዎችን ከጓደኞቻችን ልንደብቅ እንችላለን። ታዲያ ቤቲም ያደረገችው ይህን ይመስለናል። ብዙን ነገር በሆዷ ያዝ አድርጋ መስመር እስኪይዝላት እየጠበቀችበት ባለች ጊዜ ታዲያ የእሷ ጓደኛ መሆኑን የተረዳው የቤቲ ጓደኛ በጎን ከኑሀሚን ጋር አንዳንድ ሰጣገባዎችን ጀመር ማድረጉ አልቀረም። ታዲያ በዚህ የተናደደችው ቤቲ ሙሉ በሙሉ ጓደኝነቷን አቋርጣ በደረሰባትም አንዳንድ የሳይኮሎጂ ችግር በተለያዩ ገዳማት ሄደት እያለች ጸሎት በማድረግ ላይ ትገኛለች። ብዙዎች ታዲያ የሴት ጓደኛ መጨረሻው ይህ ነው ሲሉም ተናግረዋል። ግን እኛ ሁሉም የሴት ጓደኛ እንደሱ ላይሆን ይችላል። በእርግጥ ቤቲና ኑሀሚን ያሳለፉት ብዙ ነገር ይኖራል። ጓደኝነታቸው ብዙ ጠቅሟቸዋል። አንድ ላይ ለማደግም ሆነ ጓደኛ የሚለውን እሳቤ ለማምጣት እንኳ በርከት ያሉ ጊዜያቶችን በዛ አሳልፈዋል። ታዲያ ሁሉም የሴት ጓደኛ እንደዚህ አይደለም እና አጠገባችን ያሉ ብዙ ጓደኞች ብዙ ህይወታችንን አጋርተ ናቸው። በደስታችን ሲደሰቱ በሀዘናችንም ሆነ በተለያዩ ችግሮቻችን ጊዜ እሷማ የኔ ናት ብለው ከጎን ሲቆሙልን ቆይተዋል። አንዳንዶች ቤቲን ሲደግፏት፣ አንዳንዶች ደግሞ ኑሃሚንን ወቅሰዋታል። መጀመሪያም ቤቲ ማሳወቅ ነበረባት ጓደኛዋ ከሆነ እንዲህ አይነት ሰው ጋር ጓደኝነት ልጀምር ነው ብላ ለጓደኛዋ ማሳወቅ አለባት። ኑሀሚን ያላወቀችውን ሰው ማውራትና መነጋገር መብቷ ነው። ምንም አይነት ግንኙነት ከጓደኛዬ ጋር ይኖራል ብላ ያላሰበችውን ሰው ነው ስታወራ የነበረው። አንዳንዶች ደግሞ ኑሀሚን ምንም ቢሆን ጓደኛዋ የሆነውን ነገር ታውቃለች፣ እንዴት በቅርብ ያለ ጓደኛዬ ይሄን ሁሉ ወሬ ሲያወራ አላውቅም ይባላል ሲሉ ሞቅ ታዲያ ይህ ሆነ ሆኖ ሁላችንም ጓዳችንን እንድትፈትሽ አደራላለሁ። በጎናችን ያሉ የሴቱም ሆነ የወንድ ጓደኞቻችን ምን ያክል ለእኛ ቅርብ ናቸው? ለችግሮቻችን ቶሎ መልስ ይሰጡናል? በሐዘናችን ብቻም ሳይሆን እኛ በተደሰትንበት ጊዜ ደስታችንን ለመጋራል፣ እንኳን ሆነልሽ ተሳካልሽ ለማለት ሩጠው የሚመጡ ናቸው ወይ? ይህንን ለናንተ ለተመልካቾቻችን የቤት ስራ ሰጥተናል። የሆነው ነገር ታዲያ እርሶ በማን ይፈርዳሉ? በቤቲ ወይስ በኖሃሚ? ቤትዬ እንኳን የሆነው ሁሉ ሆነ። ላንች ያለው ፈጣሪ ያዘጋጀው አይቀርም። በመካከል ወዲያ ወዲህ የሚል ሰው በጓደኝነትም ሆነ ወደ ትዳር ቢቀየር ዞሮ ዞሮ ማለቱን አይተውም። አንዳንዴ ህይወት ተመስርቶ በርከት ያሉ እርምጃዎች ከተራመድሽ በኋላ እንዲህ አይነት መዘዝ ከኋላ ቢመጣ አደጋው አሁን ካለሽበት አደጋ ይብሳልና እንኳን ቀድሞ ቀረብሽ እንላለን ቆንጆ ነሽ፣ የስራ ሰው በዛ ላይ ጠንካራ፣ ባህልሽን ሀገርሽን የምትወጂ ለቤተሰቡ ሽንቁ የሆንሽ ሴት። ታዲያ አንችን የማይፈልግ ማን አለ? እንኳን ቀረብሽ፣ ነገ የተሻለው ሰው ይመጣል እያልን፣ ሁላችሁም እንግዲህ ቤቲ ላይ የተሰማችሁን ሀሳብ እንድትሰጡን በአክብሮት ጋብዘናቸዋል። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቪዲዮን ጨርሱት። ሰላሙኑ